የናይጄሪያ ካቶሊክ ጽህፈት ቤት ጋዜጠኞች ለእውነት እንዲቆሙ መልእክታቸውን አስተላለፉ። በናይጄሪያ የካቶሊክ ጳጳሳት ጉባኤ የአስተዳደር ዋና መስሪያ ቤት የናይጄሪያ ካቶሊክ ጽህፈት ቤት ማህበራዊ ግንኙነት ዳይሬክተር የካቶሊክ ጋዜጠኞችንና የመገናኛ ብዙሀን ባለሙያዎች እውነትን እንዲያከብሩ፣ የጋራ ጥቅምን እንዲከላከሉ እና በምዕራብ አፍሪካ በክርስቲያኖች ላይ የሚደርሰውን ስደት በመቃወም ድምጻቸውን እንዲያሰሙ ጥሪ አቀረቡ። ጽህፈት ቤቱ ባዘጋጀው የመገናኛ ብዙሃን ውይይት አባ ሚካኤል ኡሞህ ጋዜጠኝነት በእውነት በፍትህና በእምነት ላይ የተመሰረተ ጥሪ ነው። ጥሩ ጋዜጠኛ ለእውነትና ለጋራ ጥቅም የሚተጋ ነው በማለት መልእክታቸውን አስተላልፈዋል። አባ ሚካኤል ከጊዜ ወደ ጊዜ እየጨመረ የመጣው የጸጥታ ችግርና የናይጄሪያ ባለስልጣናት ውጤታማ ምላሽ አለመስጠት አሳሳቢ መሆኑን በመግለጽ ሀገራችን በአንድ ወቅት ሰላማዊ ሆና ስትታይና ደስተኛ በሆኑ ዜጎቿ የምትታወቅ ነበረች አሁን ግን በጸጥታና በሁከት የ የምትታወቅ መሆኗ ያሳዝናል ሲሉ በቁጭት ተናግረዋል። አባ ሚካኤል በመልእክታቸው ጋዜጠኞች፣ በተለይም የካቶሊክ ጋዜጠኞች ማንኛውም አይነት ክርስቲያናዊ ስደትን በመቃወም የመናገር ግዴታ አለባቸው በማለት አጽንኦት ሰጥተው ተናግረዋል።